ሙስሊሙ በታላቁ የረመዳን ጾም ወቅት የእምነቱን አስተምሮ የሚያዘውን መተዛዘንና መደጋገፍን ተግባራዊ እንዲያደርግ የደቡብ ወሎ ዞን የእስልምና ጉዳዮች ምክር ቤት አሳስቧል። የዞኑ እስልምና ጉዳዮች ሰብሳቢ በደሴ ከተማ የሚገኘውን የአረብ ገንዳ መስጊድ ኢማም ሸህ ሀሰን ሀሚዳንን ለመላው የእስልምና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፏል። ደሴ የሚገኘው ባልደረባዬ አብዮት ከፋል እንግዲህ መረጃዎችን በቀጥታ ከስፍራው የሚያደርሰን ነው የሚሆነው። አብዮት እንዴት ብልሃል?

አመሰግናለሁ ሳምራዊት። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለረመዳን ወር በሰላም አደረሳችሁ፣ ረመዳን ከሪም ለማለት ወዳለሁ። የረመዳን ወር በእስልምና እምነት ተከታዮች ዘንድ በትልቅ መልኩ የሚከበር ወር ነው። በዚህ ወር እንግዲህ የጾም ወቅት ነው። በዚህ የአንድ ወር የጾም ወቅት ደግሞ የእስልምና እምነት ተከታዮች የእስልምና አስተምሮ በሚያዘው መሰረት የተለያዩ ሃይማኖታዊ ክዋኔዎችን ያከናውናሉ። መረዳዳት፣ መተጋገዝ፣ በችግር ላይ ያሉ ወገኖችን መደገ መደገፍ መርዳትና ከፈጣሪያቸው ጋር የሚገናኙበት ወቅት ነው። በድዋ በጾም ማለት ነው። እንግዲህ በዚህ ወር ምን ምን ተግባራት ይከናወናሉ? የእስልምና አስተምህሮ ረመዳን እንዴት ይገልጸዋል? በሚለው ጉዳይ ላይ ደግሞ መረጃ ሊሰጡኝ የሃይማኖት አባት የእስልምና እምነት አባት ሼህ ሐሰን እዚህ ከአጠገቤ ይገኛሉ። ከእርሳቸው ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ሼህ ሐሰን ረመዳን ከሪም። በቅድሚያ አልሐምዱላህ። መልካም እስኪ፣ እንግዲህ በዚህ በሃይማኖቱ ዘንድ ያለዎትን ኃላፊነት ለተመልካቾችም ያጋሩልን ና ምን ማለት ነው የሚለውን ንገልለን። ብስሚላ እኔ ሻህ ሐሰን ሐሚዲን ይባላለሁ። የደቡብ ወሎ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንት ነኝ። የደቡብ ወሎ እስልምና ጉዳዮች ምክር ቤት ፕሬዝደንት ነኝ። እንዲሁም የአረብ ገንዳ መስጂድ ዋና ኢማም ነኝ። መልካም እስኪ እንግዲህ ረመዳን ምንድን ነው? ከሌሎች የጾም ወቅቶች በእስልምና እምነቱ ዘንድ ካሉት በምን ይለያል የሚለውን አጠር አድርገው ይግለጹልኝ። በቅድሚያም እንኳን አደረሳችሁ መልእክትም መጨመር ይችላሉ። በመጀመሪያ ሙስሊሙን ሕብረተሰብ እንዲሁም ሀገራችንን እንኳን ለዚህ ወር አደረሳችሁ የሚል ሀሳብ መግለጽ ወዳለሁ። ቀጥሎም ወርሃ ረመዳን እጅግ የተከበረ ወር ነው። በዚህ ወር ውስጥ ብዙ መልካም ተግባሮች ይከናወናሉ። የተሸገሩትን መርዳት፣ የተራቡትን ማብላት እንዲሁም እፍጣር የሚባል ነገር አለ። በጾም የዋሉትን ድሃ አደሮች የማስፈጠር አንድ ሰው አንድ ሰው ካስፈጠረ ያ ያፈጠረው ድሃ የጾመውን ጾም እና በማፍጠሩ የሚያገኘውን ምንዳ አብሮ ይካፈላል። የጿሚው ድሃ ደሞዝ ሳይቀነስበት እሱም ደግሞ እንደ አንድ ጻሚ ሆኖ አብሮት እንደሚካፈል ሁሉ የሚገልጽ ነው። ምን ጊዜ ምስልምና መረዳዳትን ትልቅ ቦታ ነው የሚሰጠው። ለዚሁም እንደ መገለጫ ሊታሰብ የሚችለው ነቢያችን አለይሂ ሰላቱ ወሰላም ወላሂ ላ ዩሚን፣ ወላሂ ላ ዩሚን፣ ወላሂ ላ ዩሚን አሉ። ማለት ምንድን ነው? ወላሂ ሙሉ እምነት አይኖረውም፣ ሙሉ እምነት አይኖረውም በመሀላ በማስደገፍ ካሉ በኋላ ማን ነው እሱ ሲሏቸው ጎረቤቱ ረሃብተኛ እያለ ጠግቦ የሚያድርሰው እምነት የለውም ብለው ነው የገለጹት። በዚህ ወር ደግሞ የተሰሩት መልካም ስራዎች ሁሉ እጅግ በጣም ትልቅ ምንዳ እጥፍ ድርብ ምንዳ የሚገኝባቸው ሌሊቶችና ቀኖች ስለሆኑ ሙስሊሞች በዚህ ወር ላይ አምስት አውቃት ሰላት መስጅድ ውስጥ ሲገናኙ ሰላት ተሰግዶ ባበቃ ቁጥር ለተሸገሩ ወገኖች ገንዘብ አሰባስቦ የመርዳት ስራ ይሰራል። በየቤቱ ሰዎች አሁን ሾርባ ሲያዘጋጁ ምግብ ሲያዘጋጁ ለራስ መብላት ብቻ መስሎ ቢታይም ቅሉ ሰዎችን ለማስፈጠርም ጭምር ነው ያ ሁሉ ዝግጅት የሚደረገው እና ወርሃ ረመዳን ትልቅ ወር ነው። ትልቅነቱ ከቁርአንም ጋር የተያያዘ ቁርአን የወረደበት ወር እንዲሁም አላህ ሱብሃነሁ ወተዓላ በራሱ ያከበረውና በቁርአኑ ውስጥ ደግሞ የእሱን ክብር የገለጸለት ወር ስለሆነ በዚህ ወር ውስጥ መረዳዳት ትልቅ ቦታ አለው። ሙስሊሙ ሕብረተሰብ ይህንን መልካም እሴት ሊያስቀጥልና እንደውም መለኮታዊ ግዴታ መሆኑንም ግንዛቤ ውስጥ እንዲያደርግ እንደ ባህል ሳይሆን እንደ ሕግ መፈጸም ያለበት ከተፈጸመ ደግሞ ትልቅ ምንዳይ የሚገኝበት አድርጎ እንዲያስብ ማስታወስ እወዳለሁ። በተለይ እንግዲህ ደሴ ከተማ የእስልምናና የክርስትና እንዲሁም ሌሎችም የእምነት ተቋማት በጋራ ምእመኑም በጋራ የሃይማኖት ተከታዮችም በጋራ በመተባበር በአንድነት የሚኖርባት የታወቀች ናትና፣ ከዚህ አንጻር አሁን በዚህ ጾም ወቅት ምን ይጠበቃል? ከሁሉም ከእስልምና እምነት ተከታዩም ከሌላውም የሚለውን መልእክት ያስተላልፉልን። ወላሂ እንግዲህ ደሴ ከተማ ከሌላው ከተማ ሁሉ የሚለያት ነገር ያለው የመፋቀር፣ የመዋደድ፣ የመቻቻል የሚለው ስለሚያንሰኝ ነው። ወደዚህ የሚሄደው ማንኛውም እምነት የመዋደድ፣ የመፋቀርና ና የመከባበር ስሜት ያለው ሙስሊሙ የራሱ በዓል ሆኖ በሚደሳበት ወቅት ሌላው እምነት ተከታይ ደግሞ የሙስሊሙን ደስታ እንዳይጓደል ሁሉም በራሱ አቅጣጫ ስትር ብሎ ሙስሊሙ ነጻ ሆኖ ሙስሊም ብቻ ያለበት እስከሚመስል ድረስ ቦታ የማስፋት ሁኔታ አለ፣ መከባበር አለ። ይሄ አብሮ ማክበር የሚባለው የእምነቱ እሴት አይደለም። ሌላውም እምነት የራሱ እምነት ነው፣ ሙስሊሙም የራሱ እምነት አለው። ሙስሊሙ የራሱን በሚያከብርበት ወቅት ሌላው እምነት ሙስሊሙ በነጻነት በከተማ ውስጥ እንደ ልቡ እንዲንቀሳቀስ ምድሩን ነጻ ማድረጉ ነው የሚታየው አንዱን ችግር ካጋጠመው የራሱን ችግር እስከሚያዋይ ድረስ ወይም እስከሚያሰማ ድረስ ሌላው አካል ደግሞ ረጋ ብሎ የወገኖቻችን ችግር ነው እየተሰማ ያለው የሚልበት የሚባልበት ከተማ ነው። በጣም የሚያስደሳ ከተማ ነው። የአብሮነቱ ስሜት እጅግ በጣም በመንገድ ላይ ስንገናኝም በቤትም ውስጥ በክፉ በደጉ በለቅሶ በሰርጉ ስንገናኝ እጅግ በጣም የሚገለጽባት ከተማ ናት ደሴ ከተማ። በተለይ በዚህ በረመዳን ወር የሚከናወኑ በእምነቱ ተከታዮች በእስልምና እምነቱ ተከታዮች ዘንድ አሉና የእምነቱ ተከታይ ምን ያድርግ በትኩረት ምን ምን ነገሮች ላይ ይስራ የሚለውን መልክ ባጭሩ ይግለጹልንና እናጠቃልላል። ወላሂ በአሁኑ ወቅት ነገሮች እንደ ወቅቱ ነው የሚታሰቡት። በዚህ ወቅት ላይ ጤፍ ድሮ 3መቶ የሚገኝ የነበረው 8 መቶ አልፎ ወደ 9 እየተጋፋ ያለበት ወቅት ነው። ቀላል ደሞዝ ያላቸው ሰዎች መኖር ያልቻሉበት ነው። ጭራሽ የሌለውንማ መቼም መጥቀስ አያስፈልግም። ቀላል ደሞዝ ያላቸው ሰዎች መኖር ያልቻሉበት ወቅት ነው እና በዚህ ረመዷን ውስጥ ዘካ ይወጣል። በዚህ ረመዷን ውስጥ ብዙ መረዳዳቶች ይደረጋሉ። እነዚህ የሚደረጉ መረዳዳቶች ሰዎቹ ልብሳቸው የታጠበ ሆኖ ደሃ ባይመስሉም ቅሉ ማንም ሰው ጎረቤቱን መዳበስ፣ የጎረቤቱን ጓዳ ማወቅ ያለበትን ሁኔታ ተረድቶ ከእጁ ሊወጣ የሚገባውን ገንዘብ ተገቢው ቦታ ላይ ለመጣል ትኩረት ማድረግ ይገባዋል። ሰደቃ በዚህ ወር ትልቅ ቦታ አለው። ይህንን ነገር ትኩረት እንድናደርግና አንዱ የሌላውን ችግር እንዲጋራ ማስታወስ እወዳለሁ። መልካም ሼህ ሀሰን ሀመድዲን የደቡብ ወሎ ዞን እስልምና ጉዳዮች ሰብሳቢ ና የታላቁ አረብ ገንዳ መስጊድ ኢማም ለሰጡኝ ማብራሪያ በተመልካቾች ስም ከልብ አመሰግናለሁ እኔም አመሰግናለሁ